ለምን ያስራል? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። ከተራበ ይልቅ የጠገበ ለመሰናከል ቀርቧል። ከጎደለው ይልቅ የሞላለት ለፈተና ቀርቧል። አንዳንዶች እግዚአብሔርን የችግር ቀን ወዳጅ ያረጉታል፣ በደስታ ቀን ጀርባ ይሰጡታል። ልጅ ስታገኙ ወዴት በረራችሁ? ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ? እጆቻችንን ዘርግተን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን እግዚአብሔርን ግን የረሳን ስንቶች ነን? እየራባችሁ ትጸልያላችሁ፣ እየጠማችሁ ታመልካላችሁ። ብትጎሳቆሉም በእግዚአብሔር ክንድ ላይ ታርፋላችሁ። ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው። ትከሻ ለትከሻ ሀብት ለማግኘት ትተናነቃላችሁ። እግዚአብሔር ይከብርበታል በዚህ ስራ ወይስ ጂ ፕላስ ምንትስ ያሰራኛል? የእግዚአብሔር በረከት ነው የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው! ቁስሉ ሕማሙን መከራውን የሚያስብ ልብ ያለው ሰው ይህን ዓለም መርገጥ ይችላል። የምንማርበት የትምህርታችን ርዕስ ሁላችንም የምናውቀው አጠር ለማድረግ እንዲመቸን አብርሃም በሚል ርዕስ እንማራለን። አርከ እግዚአብሔር የእግዚአብሔር ወዳጅ ተብሎ የተጠራ ነው አብርሃም። አብርሃም በሃይማኖት እግዚአብሔርን ፍጹም ነው ያመነው። ውጣ ሲለው ነው የወጣው። የምድሪቱን ከባቢ አየር፣ የሕዝቡንም ስነ ልቦና ሌላም ሌላም አልጠየቀውም። እግዚአብሔርን ዝም ብሎ የተከተለው እንዴት ያለ አስደናቂ እምነት ነው ወገኖቼ። እግዚአብሔርን እንደዚህ እናምነዋለን። እግዚአብሔርን እንደዚህ እንከተለዋለን። ከእኛ ሐሳብ በላይ የእግዚአብሔር ሐሳብ ይገዛናል። እሱ ስለ እኔ ያስባልና እግዚአብሔር ለእኔ ያለው ሐሳብ የሰላም ሐሳብ ነውና እግዚአብሔርን ዝም ብዬ እከተለዋለሁ እንላለን። አብርሃም አስደናቂ አባት ነው። ውጣ ሲለው ወጣ፣ ሂድ ሲለው ሄደ፣ ሲያዘው ተሰማራ። ማመን ማለት ይሄ ነው። አንደኛ አብርሃም እግዚአብሔርን ሲያም ነው ወገኖቼ፣ ገና ሕይወቱ የጀመረው በችግርና በመከራ ነው። ከአንድም ሦስት ጊዜ ድንኳኑን እየነቀለ እየተከለ አብርሃም ተንከራቷል። ወገኖቼ የእግዚአብሔር መሆናችን ለስጋዊ ብልጽግና ዋስትና እንዲሆነን አይደለም። እግዚአብሔርን የምንከተለው እግዚአብሔር ብናገኝም ብናጣም አምላካችን ነው። ቢኖረንም ባይኖረንም አባታችን ነው። ቢደላንም ቢከፋንም አምላካችን ነው። ቢመቸንም ብንጎሳቆልም የምናመልከው ነው። እግዚአብሔር ወደ ኪስ በሚገባና ከኪስ በሚወጣ ነገር አይመዘንም። ወገኖቼ እግዚአብሔር በስጋዊ በደማዊ ምቾትና ፈቃድ የምንከተለው አምላክ አደለም። ለዚህ ነው አብርሃም እየተሰደደም ያመልከዋል፣ ደህይቶም አምላኬ ይለዋል፣ እየራበውም ይታዘዘዋል። ወገኖቼ ስትራቡ፣ ስትጠሙ፣ ስትከፉ፣ ስታዝኑ እግዚአብሔር አምላኬ ነው ካላችሁ እንደ አብርሃም መኖር ጀምራችኋል ማለት ነው። አንዳንዶች እግዚአብሔርን የችግር ቀን ወዳጅ ያደረጉታል። በደስታ ቀን ጀርባ ይሰጡታል። እዚህ የመጣችሁት ቢጎልባችሁም ቢሞላላችሁም አምላኬ ነው ልትሉት ነው የመጣችሁት። የምትጠይቁት ነገር ከሌለ የእግዚአብሔርን ስም ትጠሩታ አላችሁ። አብርሃም በድህነት እየተንከራተተም ሶስት ነገር ያደርግ ነበር ምዕመና፤ አንደኛ ስመ እግዚአብሔር ይጠራል፣ ሁለተኛ መሥዋዕት ይሰዋል፣ ሶስተኛ ደሃ ያስሳል። ራሱ እኮ ደሃ ነው፣ ግን ሌሎች ድሆችን ይሰበስባል። ራሱ እኮ ረሃብተኛ ነው፣ ሌሎች የተራቡትን ግን ያካፍላል። እዩ፣ እየራባችሁ ትጸለያላችሁ፣ እየጠማችሁ ታመልካላችሁ። ብትጎሳቆሉም በእግዚአብሔር ክንድ ላይ ታርፋላችሁ። መኖሪያዬ የዘላለም አምላክ ነው ትላላችሁ። ወገኖቼ፣ ዝናብ የሚያበቅለው ፀሐይ የሚያበስለው የእኔ ንብረት ሁሉ የእግዚአብሔር ነው ትላላችሁ። እዩት ድንኳኑን እየነቀለ እየተከለ እየተንከራተተም ስም እግዚአብሔርን በመጥራት ነው ይኖረው ወገኖቼ ክርስትናን ችግር አይለውጠውም መንፈሳዊ ሕይወትን ማጣት አሳጣው ክርስትና ከችግር በላይ ነው መንፈሳዊነት ከማጣት በላይ ነው። ለዚህ ነው ሁሉንም ተመልክቷቸው ምንም ሳይኖራቸው ነው እግዚአብሔርን የተከተሉት። ተደራድረውት አደለም፣ የሚያመልኩት የእንካ በእንካ ጨዋታ አደለም ከእግዚአብሔር ጋር የሚጫወቱት። ቢሰጣቸውም ቢነሳቸውም በማምለካቸው ነው ጻድቃንና ቅዱሳን የተባሉት። ወገኖቼ አንድ እውነት እንነጋገር። በመቆራመድም ውስጥ እንሆን፣ በመንከራተትም ውስጥ እንሆን፣ ደስ በማያሰኙ ዘመናትና ወራት ውስጥም እንሆን፣ ስራ በማጣት ውስጥም እንሆን፣ ባል በማጣት ውስጥም እንሆን፣ ብዙ ጊዜ ስኬት በማጣት ውስጥም እንሆን፣ የእኔ የምንለው ነገር ባለመኖር ውስጥም እንሆን፣ እግዚአብሔር ግን አምላካችን ነው። እግዚአብሔር ግን የምንከተለው ነው። እግዚአብሔር ግን የምናመልከው ነው። እግዚአብሔር ግን የምንወደው ነው። እግዚአብሔር ግን የዘላለም አምላካችን ነው። እግዚአብሔር ግን የዘላለም መኖሪያችን ነው። እስራኤልን ላስታውሳችሁ፣ ሙሴ ሊሞት አካባቢ እስራኤልን የመረቃቸው አስደናቂ ምርቃት አለች። እስራኤልን ሊሞት ሲል መረቃቸው። ሙሴ ምን አላቸው? እስራኤል ሆይ ስማ፣ መኖሪያህ የዘላለም አምላክ ነው አላቸው። እንደውም ምን አላቸው? የዘላለም ክንዶች ከበታችሁ አሉ፣ ያቅፉሃል አላቸው። ምእመናን፣ ምድር ብትገለባበት ደግሞም ብትነዋወጥ ምድር ምንም ነገር እንኳን መስጠት ባትችል በረሃ እንኳን ቢሆን የምንዘራበት እርሻ የምንለውጥበት ንግድ የምናሰማራበት መሰማሪያ ባይኖረንም እንኳ ወገኖቼ እንዳትረሱ፣ መኖሪያችን አካውንታችን አደለም። መኖሪያችን ቢዝነሳችን አደለም። መኖሪያችን ሽቀላችን አይደለም። መኖሪያችን ክንዳችን አይደለም። መኖሪያችን ደምግባታችን አይደለም። መኖሪያችን የዘላለም ክንዶች ናቸው። መኖሪያችን አምላካችን ነው። እርሾች መብልን ባይሰጡ፣ ከብቶች በጋጥ ውስጥ ባይገኙ፣ ከወይን ሐረግ ፍሬ ባይገኝ እኔ ግን በአምላኬ በእግዚአብሔር ደስ ይለኛል እንዳለውን ባቆም ክርስቲያን የሆን ነው በምንም ነገር ውስጥ እግዚአብሔርን እያመለክ ነው እንድንኖር ነው። ምዕመናን አብርሃም የሚያስተምረን ይህንን ነው። አንድ ሁለተኛ አብርሃም እንደተቸገረ አብርሃም እንደተሰደደ አብርሃም እንደተንከራተተ የቀረ እንዳይመስላችሁ። መጀመሪያ ችግርን የገጠመው ችግር ለዘላለም የሚቀጥል እንዳይመስላችሁ። መከራ እስከ ፍጻሜው የሚሻገር እንዳይመስላችሁ ወገኖቼ። እግዚአብሔር መጣ፣ ምን አደረገ? በሦስቱ ስም እግዚአብሔርን እየጠራ መሥዋዕት እየሰዋ ድሃ እያሰሰ ለእግዚአብሔር በሕይወቱ ስለመሰከረ ፈንታ እግዚአብሔር በሦስት በረከቶች ባረከው ይላል መጽሐፍ ቅዱስ። በምን በምን እግዚአብሔር በከብት መንጋ ባረከው፣ አንድ እግዚአብሔር በብር ባረከው፣ ሁለት እግዚአብሔር በወርቅ ባረከው። ወገኖች የታገሰ ፍሬውን መብላቱ አይቀርም። ምን ያስተምረናል? በመከራ ታገሱ፣ በተስፋ ደስ ሲበላችሁ፣ በጸሎት ጽኑ አታቋርጡ። ሲመሽ ሲመሽመጣ እግዚአብሔር በበረከት ጎበኘው። በባለጠግነት ሞላው። ብር በእግዚአብሔር ቃል ይመሰላል። የእግዚአብሔር ቃል እንደ ንጹሕ ብር ነው ይላል። ወርቁ ለጽድቅና ለቅድስና መቅረቡን ነው የሚያመለክተው። በምድራዊም በረከት ባረከው። ሀብቱ ከሎጥ እረኞች ጋር መሰማሪያ እስኪያጣ ድረስ በጣም በዛ። ወገኖቼ፣ ምእመናን እግዚአብሔር ይመጣል። ይሄን ለማለት ብቻ አይደለም የምንለው የታገሰ ያገኘዋል። የጠበቀ ሳያገኘው አይቀርም። ግን በጣም የሚያስደንቃችሁ በድህነት የተከተለው አብርሃም በባለጠግነት ጊዜ እግዚአብሔርን የረሳው እንዳይመስላችሁ። በድህነትም በባለጠግነትም በማግኘትም በማጣትም በመሙላትም በመጉደልም አብርሃም ያው ነው፣ አልተቀየረበትም። ምእመናን፣ እግዚአብሔር በበረከት ሲጎበኛችሁ ጸሎታችሁን አትቀንሶ ባካችሁ ደጅ ጥናታችሁን አትቀይሩ ባካችሁ። ምናልባት ለምነ ነው ለምነ ነው ለምነ ነው ሲሰጠን እንደተወደደች ቅድስት ሐና የማስጠበቂያ ጸሎታችሁን አድርጉ። ታምረ ማርያም ስለ ቅድስት ሐና ሲተርክልን የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ስለ ልጇ ስለ መቤታችን ትጸልይ ነበር። ልጆች ከሰጠህም ጸሎት ይቀጥላል። ባለጠግነት ከሰጠህም መንበርከክ ይቀጥላል። በሀብት ከባረከህም መገዛት ይቀጥላል። አብርሃም እንዴት አድርጎ ባለጠግነቱን እንደተቆጣጠረ ተመልከቱት። በጣም ይደንቃል። እግዚአብሔርን አልተለወጠበትም። ስንቶች ተለውጠንበት ይሆን? አዎ፣ እጆቻችንን ዘርግተን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን፣ እግዚአብሔርን ግን የረሳን ስንቶች ነን? ለመመረቅ ናፍቀን እግዚአብሔር ውጤትን ሲያሳካልን በጭፈራና በዳንሶች በፓርቲዎች ያከበርን ስንቶች ነን። ስለት ተስለን ስለት እንደደረሰልን ስለታችንን የረሳን ስንቶች ነን። የእግዚአብሔር ቃል እንዲህ ይላል። ምእመናን፣ በጠገብክ ጊዜ ያልከተምካቸውን ከተሞች፣ ያልማሳቸውን ጉድጓዶች፣ ያልተከልካቸውን ወይኖች ባገኘህ ጊዜ በበላና በጠገብክ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ምዕመና ከተራበ ይልቅ የጠገበ ለመሰናከል ቀርቧል። ከጎደለው ይልቅ የሞላለት ለፈተና ቀርቧል። ስትጠግቡ ፍሩ፣ ሲሳካላችሁ ፍሩ፣ ሲሞላላችሁ ተጠራጠሩ፣ የበለጠ ወደ እግዚአብሔር ቅረቡ። አብርሃም እንደዚህን ያደረገው ሲባረክ ምን እንዳደረገ ታውቃላችሁ? አስቀድሞ ስለት ወደ ተሳለበት፣ አስቀድሞ ቃል ኪዳን ወደ ገባለት ወደ እግዚአብሔር እየቸኮለ ሄደ ይላል። ልጅ ስታገኙ ወዴት በረራችሁ? ሥራ ሲሳካላችሁ ምን ነው ጀርባ ሰጣችሁት? ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ? ስንቶች አፋችን ኮቸችላ እስኪመስል በጸሎት እንዳልተጋን፣ ሲሞላልን ምን ነው ጣፋጭ ስሙን መጥራት ረሳን? የጥንት ፍቅራችንን የልጅነት ደፋ ቀና ማለታችንን የልጅነት የተቆላተፈ ጸሎታችንን ምን ነው ረሳን? ነካ ብቻ አድርገን የምንወጣ ሆንን። አብርሃም ግን እንደዚህ አልነበረም፣ አልተለወጠበትም። እየቸኮለ ሄደ፣ እየፈጠነ ሄደ። ሲራብም ሲጠግብም፣ ሲጎልም ሲሞላም፣ ሲያገኝም ሲያጣም፣ ሲባረክም ሲደኸይም ያው ነው። የእግዚአብሔር ቃል እንዲህ ይላል እንዴት ተለወጥ ሽብኝ ይላል። ስንቶቻችን ተለውጠንበት ይወ ጉባኤን ቀና አንዳንዶቻችን ሲነገር አንሰማም። ኩራታችን ምንም አልመስለን ብሏል። አብርሃም እጅግ የሚደንቀው ድህነትን ማስተናገድ መቻሉ ብቻ አይደለም፣ ባለጠግነትንም መቆጣጠር ችሏል። የአብርሃምና የሎጥ እረኞች በተጣሉ ጊዜ ምን እንደሆነ ታውቃላችሁ? እንዲህ አለው ሎጥ፣ ወንድሙን እንዲህ አለው። ምን አለው? አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ አለዋ። ምርጫውን ፈቃዱን ለወንድሙ ሰጠዋ። ምን አይነት ፍቅረ ቢጽ እንዳለው እስኪ ተመልከቱ። ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው? ትከሻ ለትከሻ ሀብት ለማግኘት ትተናነቃላችሁ። ለሀብት ያለን የተጋነነ አምልኮ እስኪመስል ድረስ ይኸው ምድር የምትናጨው በሀብት ምክንያት አይደል? በውሃ ምክንያት ጦርነት፣ በመሬት ሽሚያ ጦርነት ይኸው ደም የምንቃባው በዛ አደለም። አብርሃምን ከፍ አድርገን የምናደንቀው እኮ ለዚህ ነው። ምንም እንኳን ለም ሀገር ባትሆንም የአባቶቹ ምድር ስለሆነች ኬብሮንን መረጠ። ለእርሻ ግን የተመቸች አልነበረችም። እግዚአብሔር ካለበት እርሻም አይኑር መብልም አይኑር፣ እግዚአብሔር ይኑር እንጂ። ፍቅር ካለ ትጠግባለህ። መዋደድ ካለ መተናነቅ የለም። ሎጥን ግን ትንሽ ነካርገ ነው እንለፍ ውሃለ ለምነው ነው ሳር አለው ለከብቶቼ ይመቻል አለና፣ እጅግ ውብ የሆነችውን የሰዶ ምድር መረጠ። እህቴ ሆይ ምንድነው ነው የምታስቀድም? ሃይማኖት አለው ምግባር አለው ወደ ሰማይ ያደርሰኛል፣ ከጽድቅ ጋር ያገናኘኛል፣ ለቁርባን ያበቃኛል። ምርጫ ምንድን ነው? ሽቀላ አለው ኦቴ አለው ምንድነው ነው ያንተ ምርጫ? እግዚአብሔር ይከብርበታል በዚህ ስራ ወይስ ጂ ፕላስ ምንትስ ያሰራኛል ጥያቄ ምንድን ነው? የእግዚአብሔር በረከት ነው የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው? ሎጥን ተመልከቱት። ሳር አለ፣ ለምለም ነው፣ ውሃ ገብ ነው። በቃ ፈተና ሆነበት። ትዳርሽ ፈተና እንዳይሆንብሽ። ሳር አለ፣ ለምለም ነው። ምንድን ነው አይደለም? እግዚአብሔርን ይፈራል ወይ? መከራ እየበላ እንዳትኖር። የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? አብርሃምን ተመልከቱት። ሰጠው። ይሄ ብቻ የሚደንቃችሁ የአብርሃም መቀመጫ ሁል ጊዜ ትደንቀኛለች። አብርሃም ሁል ጊዜ ከዚያች ድንኳኑ እየወጣ በመምሬ አድባር ዛፍ ስር ቁጭ ብቻ ነበር የሚለው። ድንኳኑ ጉርለት አለባት። ምን አይነት እግዚአብሔር ገና ቃል ኪዳን ገብቶለታ ምን ብሎ እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዘዋለሁ ቢለውም ልጅ ሳያገኝ ዘር ሳያፈራ ምድር ላይ ሰው ሳይተካ ዘጠና ዘጠኝ ዓመት ሆነው፣ ጃጀ፣ ሸመገለ፣ ትኩስነቱ አለፈ። ሚስቱ ሳራ ልምላሚዋ ጠወለገ። በቃ በቃ፣ ድንኳኗ ልጅ የላትም፣ ቃል ኪዳኗ ዘግይቷል። በጣም ይደንቃችኋል። ድንኳኑ ግን አልያዘውም፣ ችግሩ ግን አላሰረውም። ከድንኳኑ እየወጣ በመምሪያ ድባር ዛፍ ስር ይቀመጥ ነበረ። ችግር ለምን ያስራል? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከድንኳናችን በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። እንዴ ምንድን ያሰረ እንዳትወጣ? እግዚአብሔር እኮ ከንግዳችን በላይ ነው። እግዚአብሔር ከመሶባችን በላይ ነው። እግዚአብሔር ከቤተሰባችንም በላይ ነው። ድንኳኑ አላሰረውም። ወጣ። ውጣ፣ ውጡ! ከታሰራችሁበት ነገር ውጡ። እንዳምልኮ ከተጣበቃችሁበት ኑሮ ጭምር ውጡ። አንገታችሁን ከቀበራችሁ፣ ውስጣችሁን ካደከማችሁ፣ ከዚች ዓለም ድንኳን ውጡና በመምሬ አድባር ዛፍ ስር በምትመሰለው በመስቀሉ ስር ረፉ። አዎ በቁስሎቹ ስር ረፉ። አንድ ሊቅ ይህንን ሲተረጉም አብርሃም በመምሬ አድባር ዛፍ ስር የሚቀመጠው በቀትር ያውን በስድስት ሰዓት ነበር። ለምን? ያንን የቀራኒው መስቀል እያየ ነበር በልቡ ተክሎ በሕሊናው አሰላስሎ የሚኖረው የጌታችንን ቁስሎች ነበር። ክርስቲያን ሆይ፣ ከሐሳቦች ሁሉ በላይ የጌታችን ቁስሎች በልባችን ካተምለው ነው። በዋህነት የእግዚአብሔር ቃል በልባችን ከተከልነው፣ ሞተ ወልደ እግዚአብሔር ግፋ ሰማዕታትን እያሰብን በተዘክሮት እግዚአብሔር ከኖርን፣ ድንኳኑን እናሸንፈዋለን። ይሄ ሐሳብ አላችሁ፣ ሁሉንም ተመልከቷቸው። መስቀሉ ስር ነው ያዕቆብን እንትን ታስታውሳላችሁ? ሊሞት ሲል በአልጋው ዘንግ ስር ሰገደ ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ 11 ተመልከቱት። ዝም ብሎ የሰገደ ይመስላል አይደለም፣ ቀራንዮን እያሰበ ነው። ሐሳባችን ምንድን ነው? ነብዩ እንዳለው ጌታ ሆይ ይሄ ምንድነው ብዬ ጠየኩት አለ። በወገኖቼ ቤት የቆሰልኩት ቁስል ነው አለ። ቁስሉ ህማሙ መከራውን የሚያስብ ልብ ያለው ሰው ይሄን ዓለም መርገጥ ይችላል። ከድንኳኑ ማምለጥ ይችላል። በዓለም ወጥመድ ከመያዝ ይድናል። የአይን አምሮት የልብ ምኞት አይገዛውም፣ ይወጣል። በመምሪ አድባር ዛፍ ስር ይተከላል። ሁል ጊዜ የት ነው መገኛ? ግሮሰሪው አይበቃህም፣ ኳስ ሜዳው አይበቃህም፣ ቻናሉ አይበቃህም፣ ወሬው አይበቃም። አላሳረፈንም። አንጎበሩ አሳመመ፣ እረፍታጣ ከመስቀሉ በላይ ማረፊያ የታለን? አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር ማረፊያ የላትም እንዳለው፣ አለም በእርሱ ካላረፈች በቀር በማን ታርፋለች? መስቀሉ ስር በመምሪያ አድባር ዛፍ ስር ያርፍ ነበር። ምን ማለት ነው? ማንም ሁኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉ። ምን ማለት ነው? የአባንጦንስ ምክር ነው፣ የኔ አይደለም። ምንም ስሩ፣ ምን በመጽሐፍ ቅዱስ ላይ እንዳለው ስሩ የትም ኑሩ የት ይሄንን ቤት አትልቀቁት። አራተኛና የመጨረሻው ሳልመለከትማ አላልፈው የመጨረሻ እንኳን አይደለም ይበቃኛል ብዬ ነው። አብርሃምን እንዲህ አድንቀ ነው። ሳራን ግን ሳንመለከታት ብናፍ ግፍ ነው። እሷንም ደግሞ ከፍ አድርገን ነው የምናደንቃት። ወገኖቼ እስኪ አድንቋ። ረጅም ጉዞ ሲጓዝ ከወገኖቹ ቤት ሲወጣ የት ነው ምታንከራ ትተኛል አለችው። አብራው ተንከራታለች። ቃል ኪዳኑ የዘገየ ቢመስልም ባሏን ሽሙጥ እየተናገረች፣ በነገር እየነቋቆረች፣ አሽሙር እያወራች አይ የአንተ ቃል ኪዳን የት አለ እያለች መች ባሏን ጎነተለችው? ታግሳ እኮ ነው የጠበቀችው። ትንሽ ብትፈተን እንኳን ወደ እግዚአብሔር ለመመለስ አላረፈደችም። ምን አይነት ናት ውብ ሳራ መንፈሳዊነቷን እጅግ የሚደንቃችሁ አበሜሌክ የሚባል ንጉስ አያትና በጣም ወደዳትና ደንገጥሮ ደንገ ደንገጥሮ መጥተው ሳራ ሆይ ንጉሱ እኮ በትሽን ወዶታል። ግርል ሳራ እንደሚተርክልን አጊጪ፣ ሙቂ፣ ድመቂ፣ ተኳይ አሏት ይላል። ወስዷት አልነበር አታስታውሱ? ሞሪዘ ፍጥረት ምራፍ ላይ በጣም የሚደንቃችሁ ቃል ግን አሁን የምተርክላችሁ ነው። ተኳይ በአሏት ፈንታ አለቀሰች። አጊጪ ባሏት ፈንታ ልብሷን ተረተረች። ሙቂ ባሏት ፈንታ አመድ ነሰነሰች። ቤተ መንግስት የገባችው ሴት የአብርሃምን ድንኳን መረጠች። ከንጉሱ ይልቅ ጆጆ ሽማግሌው ባሏ ፍቅሯ ጋር ታሰረች። ምን አይነት አስደናቂ እናት ነች! እናንት ሚስቶች ሆይ፣ እናንት የነገ ሚስቶች ሆይ፣ ደግሞስ ድሃ ይዞ ሲመጣ ምን እዚህ ታንጋ ትትብኛለ ትለው መሰላችሁ? በድንኳኗ ውስጥ እሷ ማብራ ተፍ ተፍ እያለች ታገለግላለች። አቤት እንዴት ያለች የተባረከች ድንኳን ነች። አንድ ቀን ብቻ ተቆጥታለች። መቼ እንደሆነ ታውቃላችሁ? አጋር ከአብርሃም በወለደች ጊዜ አቃለለቻት፣ ባለመውለዷን አቀቻት። ያን ጊዜ ብቻ ነው ሳራ የተቆጣችው። ይሄም እውነትና ተገቢ ስለሆነ ነው። እግዚአብሔርም እንኳን ተቆጥቷል። እዩ አብርሃም ዝሙት ፈልጎ አይደለም የሄደው ሳራ ቤተ መንግሥት ገብታ ልቧ ያለው ባሏ ጋ ነው። አቤት ዲት ያለ ድንቅ ጽናት ነው። አብርሃም ዝሙት ፈልጎ አለመሄዱን በምን እንደምታውቁ ታውቃላችሁ? አስወጣ ስትለው ሴት ለምዶ ልጅ ወልዶ ለማባረር ያልሰቀቀው ዝሙት ወዶ አይደለም። ሂድ ስትለው ሄደ፣ እንደ ውሻ ታዘዘ። እና ስትለው መጣ። በቃ ባሪያ ሆኖ እናንት ሚስቶች ሆይ ከባሎቻችሁ ጋር ታገለግላላችሁ። ባሎቻችሁን ሸክም ትሆኑባቸዋላችሁ ወይስ ድጋፍ ትሰጧቸዋ አላችሁ ድንኳኒቱ ለሕያው እግዚአብሔር ታገለግላለች። ባል ሌላ ሚስት ሌላ ትሆናለች። ሁለቱም ጸድቃ ነበሩ ይላል። ሁለታችሁም ጽድቃ አለ። እሷ ጸበል ቤት እሱ ቢራ ቤት ነው። እሷ መቅደስ ውስጥ እሱ ናይት ክለብ ላይ ነው። ሁለቱም ሁለቱም እንዴት ትደንቃለች። አብርሃም ይቆየል